ዛሬ እዚህ ሁሉ ነገር፣ አንበሳው ሰላም ነው። እንዴት ነህ ወንድም ታሲን? ስለምን? ዞር በልኝ። ቆይ ቆይ ቆይ፣ ተረጋጋ ተረጋጋ። መጀመሪያ ግንባሬ ላይ ተኩስብኝና ከዛ በኋላ ማድረግ የምትፈልገውን ቀጥል። ወንድም ታሲን ስማኝ፣ ይህንን ነገር ከረጅም ጊዜ በፊት ነበር ማድረግ የነበረብኝ። ገባ ተረዳኝ። ከዚህ በፊት ይህን ባደርግ ኖሮ መልክ ይህን እስር ቤት አትሆንም ነበር። ዞር በልኝ እባክህ። መልክ ትወጣለች ወንድሜ በቃ እንሂድ። መልክ መለቀ? አዎ መልክ ትወጣለች። እንዴት እንደምትወጣ ታውቃለህ? እኔ እነግርሃለሁ ወንድሜ። እኔ ሄድና ያንን እስስ በራሴ ገሏለሁ ከዛ አቃቤ ሕግ ፊት ሄጄ ምን እንደተፈጠረ አስረዳቸዋለሁ የእህቴን ስማት ፍቶ እንደሆነና እኔ እንደተኮስኩበት እነግራቸዋለሁ። ከዛ ሁሉንም ነገር ይረዳሉ። አሁን ዞር በልኝ እባክህን። መልክ ትወጣለች ግን አንተ ደግሞ ትታሰራለህ። አዎ አውቃለሁ። ስንትና ስንት ወር ሙሉ ምን ስልህ ነበር? ተኮስክበት እንበል መሌክ ከዛ ትወጣለች። አንተ ደግሞ ትገባለህ እና ደግሞ እድሜ ልክ ስርዓት ነው የሚፈረድበት። ለእሱ አስኪ ትንሽ አስብ። የእህትህም ህይወት መበላሸቱ አይቀርም። ኑ ያች ልጅ ማገገም ትችላለች። ወንድሜ እኔ ይህን ነገር መቶ አልችልም። እባክህ ሲጀመር ማነው ተው ያለህ? ኑ እኔ ዛሬ ብቻ ይሄንን አታድርግ ነው የምለው እንጂ አንተው ታግሼ እጠብቅ ያሉ ወንድሜ ገፍቶ አል አይደል? አሁን ይህን ሰውዬ መጉዳት አለብኝ። በቃ አባክህ ዞር በልኝ እያልኩህ ነው። ዞር በልኝ ተወይ ነው የምልህ። ቆይ እሺ፣ ለአሁን በቃ ብልህ ምን ችግር አለው? ለዛሬ እንትወው ነው ያልኩህ። ቆይ ምን ማለትህ ነው ወንድሜ? ጊዜው አሁን አይደለም እያልኩህ ነው። ያሉት ምን ማለትህ ነው ታሲ? እኔ እቅድ አለኝ አንበሳው ያንተን የበቀል ጥማት የሚያረካቅዳለኝ አሁን ከመልእክ ጠበቆች ጋር እንገናኛለን። ከዛ እኔ እናንተ እንቀመጥና እንደ ወንድማማቾች እንነጋገራለን። እቅዶቼ እነግርሃለሁ፣ አንተ ደግሞ ታዳምጠኛለህ፣ ታምነኛለህ አይደለ በልሽጉጡም ስጠኝ፣ ስጠኝ እያልኩት ተው! በቃ በህግ አምናለሁ። ምን እያደረግ የግቡ ቡና አምጥቼልሃለሁ። እና ደግሞ ብስኩትም አምጥቻለሁ። ብስኩት ኮኪስ ነው። እህት ቱርካ ነች የሰራችሁ። ገና ከመጋገሪያ መውጣቱ ነው፣ ትኩስ እንዳለ ላቅርብልህ ብዬ ነው። እስኪ ስጪ አንቺ። አትሰሪም እንዴ ምን? ኮኪስ ነዋ አንቺ የምሰሪው ነው የምፈልገው። ጣፋጭ ይሆናል፣ ልክ እንደ አንቺ። አስቀምጩ። ስማ፣ እኔ የምለው በጣም ቆንጆ ሰው እንደሆነች ታውቂያለሽ አይደለም? ግን ጸጉርሽን እንደዚህ ስታደርጊው ቁንጅናሽን ይቀንሰዋል። እስኪ ልቀቂው ባክሽ፣ ልቀቂውና እኛ ምን እዩ አልችልም ማለቴ ኩሽና ውስጥ አይደል የሚሰራው? እህት ኤኒሴ ጸጉሪን ምግብ ውስጥ እንዳይገባ እንዲሰራው ነግራኝ ነበር። ለዛ አንቺ ደግሞ ኤኒሴን ተያት ባክሽን። ምን ታውቃለች ደግሞ? ሄዳለች እኮ ያለችም፣ አትመለስም ስለዚህ፣ ልቀቂው። ከዚያ ያምርብሻል። እውነቴን ነው። ስሚ፣ ሁሉም ሰው ደስ ይለዋል። ታያለሽ። በኋላ ተመልሼ መጥቼ ወስደዋለሁ። የቡና እቃውም ማለቴ ነው። እሺ፣ ግን አስቢበት እሺ፣ በደንብ አስቢበት። ኮኪስ አላለች። ሲጀምር ስለ ኮኪስ ምን አውቃችሁ? ነው ግን አንድ ነገር ሊገባኝ ያልቻለ ነገር አለ፣ ጭራሽኑ ልረዳ ያልቻልኩን ነገር ነው። በፈጣሪ ስም ቆይ፣ አሁንም ድረስ እዚህ ቤት ውስጥ እንደዚህ መቀመጣችንን ምንም ማመን አልቻልኩም። ይሄ ምን አይነት አፍረተቢስነት ነው? እሺ ወንድሜ እንደዚህ አይነት ሰው ነው እንበል፣ አንቺም እፍረተቢስ ነሽ። እሱ ጋር ሄደሽ አለቀሽ አሳዛኝ ለመምሰል ሞከርሽ፣ እኔ አሮጊት ላይ ምናምን። ግን የሰው ልጅ ክብር ሊኖሩ ይገባል። ለምንድን ነው እኛ ቤተሰብ ላይ እንደ ሙጫ ተጣብቀሽ ለመቅረት የምታስቢው? እኔ እዚህ ቤት ውስጥ እንድትቆይ በጭራሽ አልፈልግም። ህክመት ምንድን ነው ህክመት? ህክመት ማለት ነ ወደዚህ ስምኝ ህክመት፣ ስምኝ ውዴ። ይሄ የአንቺ ቤት አይደለም። ይሄ ቤት የእኔ ቤት ነው። ይሄ ቤት የተከበረው የአቶ ሳሜት ቤት ነው። እናም ሳሜት ሲፈልግ ወይዘሮ ኔሀየት እባክሽ ውጪ። ካለኝ እኔ እንዳንቺ አልሆንም፣ እንዳንቺ ድርቅ አልልም። እመኝኝ፣ በአንድ ጊዜ ነበር የምወጣው። ሻንጣዬን ሰብስቤ ውልቅ እላለሁ፣ ውልቅ። ሳሜት፣ የሆነ ነገር ልጠይቅህ እፈልጋለሁ። የእውነት አላዝንብህም፣ እባክህ ምንም እንዳትሳቀቅ። እዚህ እንደሆን የማትፈልግ ከሆነ አሁን ሁሉ ሻንጣዎቼን በሙሉ እዥ ይወጣለሁ። መንገዱን ጨርቅ ያርግልሽ። ሰውየው ሺ ጊዜ ተናግሮ የለ እንዴ? ምን ሆኖ እንደነበር ራሱ አታስታውሽም? የማስታወስ ችግር አለብሽ እንዴ ምን ነበር ሲሆን የነበረው ሰሞኑን አባረርንሽ አልነበርም እንዴ ሄደሽ አልነበር ሂክመት እባክሽን እባክሽን ምኑን ነው የምታወሳው ሃያት እባክሽን ዝም በይ ወይዘሮ እኔ ሀያት አሁን ይሄ ለአንቺን ቤትሽ ነው ያው ስምሩ ባጠፋቸው አንቺን ከዚህ በኋላ አልቀጣሽ እባክሽ እሷን አትስሚያት ሀያት እውነት አመሰግንሃለሁ ሂክመት አንቺ ከኔ ጋር ነኝ ምንም ችግር የለውም። ተመቻቼ እኔ ሄድልሻለሁ። እናንተ ተረጋጉ። ጭራሽኑ ለመነሳት አታስቢ። የእውነት አብዳለች። በቃ ገና በደንብ አሳብድሻለሁ። ገና አሳይሻለሁ። ምንድን ነው የምታደርግው? ለምንድን ነው ሴትየዋን ምሰድቢያት? ምን እየሆነ እንደሆነ አታውቅም እንዴ? እኔ የእውነት ለአብድ ነው እችን ሴትዮ ለምን ቤታችን ውስጥ ያስገባኋት ይመስልሻል? ስሙ፣ ብቻዋን እንድትሆን እና ብቸኝነት እንዲሰማት እናቴም ከእኔ ጎን የለችም እንድትል አይመስልሽም? የምን ብቸኝነት ነው የምታወራው? ሴትዮዋ እኮ ከታሲን ዩኒሸርሊ ጋር አንድ ላይ ናቸው። እሱ ከጎኗ አለኮ። የእውነት አሁንም ምን እየሆነ እንዳለ አልገባም እንዴ? እንዴት ነው የማይገባ? ልታሳብደኝ ነው የምትፈልገው? ብሽቅ መቲን፣ ወንድም የምንም አልገባኝም። አቶ ጉርካን የቀጠራት ስልክ እንድታወራ ነው እንዴ? ቀኑም በሙሉ አንድ ስራ ትሰራ ማለት ይቻላል። እውነት ለመናገር ወንድም ጎርካን ለምን እንደቀጠራት አላውቅም ተወው እባክህ አሁን ባታስወራኝ ይሻላል ቴኒሴ ሶምሩ ውዴ እንዴት ነሽ እባክሽ እኔ ደህና ነኝ ውዴ እንዴት ናችሁ እናንተ ይመስገን መስገን ዛራ እንዴት ነች ሁላችሁም ደህና ናችሁ ልጆቹስ እኛ ደህና ነን አምላክ ይመስገን ሶምሩ ሁሉም ሰው ተመችቶታል ምንም ችግር የለም ስሚ እኔ በጣም አዝኛለሁ ማለቴ ይህ ሁሉ የሆነው በእኔ ምክንያት ነው ቤት አልባ አደረግኳችሁ እንደዛ አትበይ ውዴ ማዘን የለብሽም ሁሉም ነገር ያልፋል። እሺ ውዴ፣ አንቺ ስለኛ አታስቢ። በዛ ላይ አንቺ ምን አጠፋሽ? ይህ አንቺን አይመለከትም ውዴ። ሻንሳላኖች ክፉ ሰዎች ናቸው ማለት አንቺ ጥፋት አለብሽ ማለት ነው እንዴ? ቢሆንም ግን ይህ ሁሉ የሆነው በእኔ ምክንያት ነው እኮ እና ደረቴ ላይ ከባድ ድንጋይ የተጫነብኝ ያህል ነው እየተሰማኛለሁ። እህቴ፣ ብቻ ስሚ፣ ያው ብዙም አይደለም ግን ትንሽ ገንዘብ ልልክልሽ ፈልጌ ነበር። ለአንዳንድ ነገር ይጠቅምሻል። ምን እንዳታስቢው። የምን ገንዘብ ነው? ስምሩ፣ ምን ማለትሽ ነው? እ ቴኒሴ ይኸውልሽ ያለሽው የልጅሽ ቤት ነው። ምናልባት የሆነ ነገር መግዛት ይኖርብሻል። እባክሽ፣ አሁኑ ነው የሂሳብ ቁጥርሽን ላኪልኝ። ገንዘብ አለኝ ውዴ፣ እኔ የሚያስፈልገኝን መግዛት እችላለሁ። አንቺ አታስቢ። እ ቴኒሴ እባክሽን ልለምንሽ። ስሚ፣ እኔ በጣም ነው የማዝንብሽ። ያው ነግርሻለሁ። እረፊ። የሆነ ሰው በር ላይ ቆሟል። ልጆቹ ከትምህርት ቤት የተመለሱ ይመስለኛል። ስልኩን ልዘጋው ነው። በኋላ እናወራው። ቤቴ፣ እባክሽን፣ እባክሽን ላኪልኝ፣ እባክሽ ሶምሩ በእውነት እንዳትጠይኝ። ረፊ። እሺ በቃ ተይው፣ እምቢ ካልሽ ምን አደርጋለሁ? ልጆቹን ሳሚ። እሺ ደህና ሁኚ ውዴ፣ ሌላ ጊዜ እደውላለሁ። እሺ በቃ ቻው እህቴ። በለው በለው። ሱምሩ አሁን እንዴት እንደሆነች ተመልከቱ። ድሮ ቢሆን ኖሮ በደንብ ይቀበሉሽ ነበር አይደል? አሁን ይህንን ጉድ እይ። ምንድን ነው? ከየት ነው የመጣኸው? ደግሞ እዚህ ምን ለማድረግ ነው የመጣኸው? ምንጣፍ ጣፍ ልገዛ። ውስቲታው እዚህ ጋር ቆመህ አውራይ። አንቺ ግን ምን አይነት ሰው ነሽ? እንዴት ከታሐሴንና ኑ ጋር ትተባበሪያለሽ? አንተ ልጅ በስነ ስርዓት አናግሪ። ባላናግርሽስ ምን ልታደርጊ ነው? ለዛ ዱርዬ ልጅሽ ልትነግሪ ነው? ታሐሴንን ልትልክይብኝ ነው? ምን ልታደርጊ ነው? ከዚህ ሂድልኝ እሺ። ለምን እንደሄድ ፈልግሽ ቆይ ምነው ነው ክብርሽ ተነካ እንዴ ከዚህ ሂድ ሂድ ሂድ ልኝ እያልከው ነው የሆነ ነገር ማለት እምትፈልገውን ውጪ ሆነ ማውራት ትችላለህ አህ በቃውን ከዚህ ሂድ ወይ አንቺ ደግሞ ለምንድን ነው እንደዚህ የምትሆኘው ለምን አ እውነታው ይደረስበታል ብለሽ ፈርተሽ ነው አይደል? ስማ ለአንተ ብዬ ነው ልጄ ለአንተ ብዬ ነው ይሳት አይገባህም እንዴ ቆይ ስለኔ መናገር የፈለጉትን በሙሉ ተናግረዋል እኔን እያሳፈርክ ብቻ አይደለም ቢገባ ራስህንም ነው እያሳፈርክ ያለኸው? ሰዎች ምን እያያችሁ ነው? አቁም፣ እስቲ አቁም፣ አቁም። ምንድን ነው የምታዩት? ይበቃሃል በእውነት በኋላ ይቆጫል። እሺ፣ በኋላ ስለ እናቴ ለምን እንደዚህ ተናገርኩ ብለህ ታዝናለህ። እኔ ምንም አላዝንም። እውነታው ግልጽ ነው። ምን አይነቱ ውሸታም ሰው እንደሆንሽ አሁን በደንብ ገብቶኛል። ስማ ኤሳት፣ ወደድክም ጠላህም ልጄ ነህ። የእኔ አብራኬ ክፋይ ነህ። ግን ደሞ አባት አሪካ አንተም ሁላችሁም ናችሁ። ልብኝ ስብርብር ያደረጋችሁት ሁላችሁ። አንቺ ለመሆኑ የሚሰባበር ልባለሽ ልብ ቢኖርሽ እዚህ ሁኔታ ውስጥ እንገባ ነበር? ሳት እንድታቆም እየነገርኩ ነው ያለሁት። ልብ ቢኖርሽማ ከጅምሩ ሌላ ወንድ ጋር እንደዚህ አይነት ነገር አታደርጊም ነበር። የእውነት በጣም ነው የምታሳፍረው። እንዳንተ አይነት ልጅ በመውለዴ በጣም አፍራለሁ። በእውነት ነው የምታሳፍረው። እንዳንተ አይነት ልጅ በማሳደግ የእውነት በጣም አፍራለሁ። መታሽኝ አይደል? አዎ መታው። ምክንያቱም በደንብ ይገባሃል። እንደውም ከዚህ በላይ በደንብ መምታት ነበረብኝ። የእውነት አንቺ መሸ አው መታውህ። እኔ እናት ነኝ እኮ እሺ። ስለዚህ በስራ ታናገረኛለ። አረ አንቺ እናት ነሽ፣ አንቺ እናት ነሽ። እሳት፣ እሳት ምን እያደረክን ያለው እሳት። የማይሆን ነገር እንዳታደርግ። ምን እያደረክ ነው? ና፣ ና ወደዚህ ና። እንዳታደርገው ባክን። እሳት፣ እሳት። ተው፣ ተው ባክን። ልጄ ተው፣ ባክ፣ ባክ። ምንድን ነው የምታደርገው? ተው፣ ተው ባክን። ከዚህ በኋላ እናት ነኝ ስትኝ እንዳልሰማሽ። አንቺ እናት አይደለሽም። አንቺ ጎርተሽኛል፣ ሀሪካንም ጎርተሻታል። ሁሉንም ነገር አበላሽተሻል። ይህን መቼም እንዳትረሽ፣ በፈጣሪ ስም። ምን አለ እናትህን ብታከብራት? ወልዳ ያሳደገች እሱ አይደለች እንዴ? የእኔ ክንፍ የለሽ መልአክ። እኔ ወደዚህ ነይ። ለም ትቆመለሽ? ደህና ነሽ? ቁጭ በይ። እንዴት ነሽ? ደህና ነሽ አይደለ? እኔ ወደ ምንም አላውቅም የት ነው ያለሁት? እስካሁን ድረስ ያሳለፍኩት ነገር እውነት ይሁን ቅዠት፣ ምንም አላውቅም። ምንም አላውቅም ነው። ምን እንደሚሰማኝ ራሱ አላውቅም። ጭራሽ አላውቅም ነው። ይሄ ቅዠት ነው። መልክ የሌለ ቅዠት። ግን ከቅዠት ስነቂ ደግሞ ያልፋልሽ ውዴ። ቃል እገባልሻለሁ፣ እንዳትጠራጥርኝ። መቼ ነው ይህ ነገር የሚያልፈውኑ ጃሃን ሜሌክ ነች የተኮሰችብኝ፣ እያለ ነው ገባ። በየቦታው ህንፃው ስገባና ስወጣ የሚያሳዩ ብዙ የጥበቃ ካሜሮች አሉ። ራስንም አታታል። ይሄ ነው እቅ እውነታው። እህት ለትንሽ ጊዜ እዚህ ትሆናለች፣ እንደውም ለረጅም ጊዜ። ይሄ ግልጽ ነው። ይሄ መሆን ያለበት ጂሃን ላይ ተኮሽበታል። ምነካ ይህንን ማመን አለብህ ሜሌክ አስቡ ያንሽ ሽጉጥ በደንብ በመያዝ ብችል ኖሮ ይህን የገድየው ነበር። ምን ነገር፣ ቆይ አንድ ጊዜ ምንድነው ነገሩ? የእውነት ማወቅ ፈልጋለሁ። አልገባኝም። ፊትለፊት ያለችው ሴት ማነች? ምክንያቱም እኔ መንተዋ ነኝ። እሷን በደንብ ነው ማውቃት። እንደዚህ አይነ መንታ የለኝም። ያቺ ጠንካራ ኃይለኛ እህቴ እየገባች ቆይ፣ እሷ የለችም፣ በጭራሽ የለችም። እኔ የሚገባኝ ቅጣት በሙሉ እቀበላለሁ የምትለዋ ሴት የት ሄደች? እህቴ መልክ የትን ያለሽ? ቆይ፣ እውነት ማወቅ ፈልጋለሁ። ንገሪ፣ የቅድሞ እህቴ ጠፍታብኛለች። እውነቴን ነው ምልሽ፣ የት ሄዳ ነው? እውነታውን ይህ ሁሉ ስቃ የተቀበል ነው እውነቱን ለመቀበል ስላልቻለ ነው። እሺ ይሁን። እናታችን ትታን ሄዳለች። ግን እኛም እሷን ተከትለን ባልመጣ እሷም ሌ ችክ ባንል ኖሮ ይህ ሁሉ ነገር ባልሆነ ነበር። እሱማ እውነት ነው። አንዱም ነገር አይሆንም ነበር። እሺ እንደዛ እንድልሽ ልጅ ነው የምትፈልገው አይደል? እውነት ለመናገር እኔ እዚህ መምጣታችን እንደሚቆጨኝ አምናለሁ። ግን መጣም በቃ፣ መሊክ። ስለዚህ አሁን ምን ልናደርግ ነው? ያለፈው አልፏል፣ አይመልስም። ይህን እውነታ ተቀበይና ወደ እስር ክፍልሽ ተመለሽ። እኔም ልክሻለሁ፣ አምላክ ይርዳሽ ብዬ ልክሻለሁ። ከዛ እስር ቤት አልጋሽ ላይ ሆነች ጣራሽን ስትመለከች ትያለች ታድያለሽ ይህንን ግን መቀበል አለብሽ። ካልተቀበልሽ ምንድን ነው የሚፈጠረው? አልገባኝም ማለት ነው። ሆኖ ስሚ አይኔን እንድትመለከች እፈልጋለሁ። በየሳምንቱ ለአንቺ ንፁህ ልብስ ስመጣልሽ ይመስልሻል እንዴ? አይ፣ አዎ። ጥሩ እንደዛ ከሆነ በደንብ አዳብች። እሺ ወንድም ታሐሴ ጎበዝ ጎበዝ ጠበቆች ቀጥሯል። እሺ እያንዳንዳቸው በጣም ጎበዝ ተስፋ የማይቆርጡ ሰዎች ናቸው። ባይገርምሽ ደግሞ እኔ ራሱ በአካል አግኝቼ ናገሬያቸዋለሁ። እሺ፣ ስለዚህ በደንብ አስቢበት አትስነፊ። ጎበዝ ጠበቆች ሰብስበናል፣ የሚገርሙ ናቸው። ስሚ፣ አትሳቂ፣ አሁን አታበሳጭኝ። መልክ የማውራሽ እውነቴ ነው። የሚገርም ቡድን አዘጋጅተናል። ሲከላከሉ ማመን አትችም፣ ሲያጠቁም እንደዛው ናቸው። አገሩ ክሎብ ሲሳተፉም ዓለም ዋንጫን ማሸነፍ የሚችሉ ቡድን ናቸው። ሁሌም ማሸነፍ ፈጠራ አምላክ ነው። አሁን ለመሳቅ የምፈልግ ይመስላል። ሁልጊዜ መሳቅ አለብሽ። እሺ ምክንያቱም ሳቅ ነው ሁሌም ደስ የሚለው። ይህንን እዚህ ጋር ጽፍልሻለሁ። የድሮ ዘመን ደግሞ አልፏል። አሁን አዲስ ዘመን ገብተናለሽ ውዴ። ውይ አቶ ጉርካን የእውነት ምን ማለት እንደምችል አላውቅም። ማለቴ እንደዚህ አይነት ነገር እንዲፈጠር አልፈለግኩም ነበር። በቃ በቃ፣ ወይዘሮ መጀመሪያ ተረጋጊ። መቴን ውሃ አምጣ አላልኩም? ሰማኝ፣ ልጅ የሰበረውን በሙሉ ከፍላለሁ። ሁሉም መዳይኔ ነው ከፍለዋለሁ። ምንወይ አንቺ ደግሞ ያን ያህል ምን አድረግና ነው ምን ሆንሻል ደግሞ? እኛ ቤተሰብ አይደለንም እንዴ? ዝምሮ በዛ እኛ ቤተሰብ እኮነን። እስቲ በቃ ሌላ ይ ቆይ ቆይ ቆይ፣ እነሱ ያጸዱታል። መቴን ስባሪውን አዝደው መስታወቶችንም በደንብ አዝዳቸው። አሁን ተረጋግቻለሁ መቲንን ማገዝ እችላለሁ። ግን በጣም ነው ማመሰግን እሺ፣ በጣም ነው እውነት ማመሰግን። እናንተ ልጆች ግን መንታ ስለሆናችሁ በጣም ነው የምትዋደዱት። ማውራት ማቆም እንኳን አትችሉም። ግን እኔም አለው እኮ። እሺ፣ እሺ፣ በል ተነስ እንጂ በል አትፍሪ። ዋንጫ የሚያነሳ ቡድን አለን። ዋንጫው የኛ ነው። ስለ አንድ የኳስ ጨዋታ እያወራች ነበር። አይ ወንድሜ፣ አይደለም እናንተ ስለ መሰረታችሁት ቡድን እያወራን ነበር። ስለዛ ነው የምናወራው። ወንድሜ በጣም ነው የማመሰግነው። እናንተ በጣም ለፍታችኋል። ግን ዝም ብላችሁ ነው የምትለፉት። አመሰግናለሁ የምትዩው እንደዚህ ነው ጊዜ የፈጃችሁ ነው ማለትሽ ነው። ለነገሩ እኛም እናውቃለን። ውይ ው ታሲን፣ በጭራሽ እኔ እንደዛ ማለት ፈልጌ አይደለም። ምንድን ነበር ያልኩሽ መሌክ? እኔ ታሲኒን ሸርሊ ነኝ። ከዚህ ጉዳ ወጣሻለሁ ብዬሽ ነበር። ደርሸልሻለሁ፣ ማድርገውን አድርጋለሁ። ግን ደግሞ ህቴ፣ ራስሽን መንከባከብ የራስሽ ኃላፊነት ነው። መሌክ፣ አንቺ ለብቻሽ አይደለሽም። ይህን ናትርሺ ብይ፣ ጠጪ፣ እረፍት አድርጊ፣ ራስሽን ተንከባከቢ። በቃ ሰምተሽኛል፣ እሺ? ራሴን ጠብቃለሁ፣ እጠብቃለሁ። ወንድሜ እስካሁን ድረስ ለህኑ ልነግረው አልቻልኩም። ይገባኛል አውቃለሁ። አሁን ራሱ መጥቶ እኔ ለማጽናናት ብሎ ስለ ጠበቆቹ የነገረኝ እያስመሰለ ነው። እኔ ደግሞ እውነቱን ባለመናገር እስካሁን ድረስ እያበድኩ ነው ያለሁት። መልክ ስሚኝ፣ ከባድ ነው ይገባኛል። አስቸጋሪ ሁኔታ ነው፣ ግን አሁን ሁሉንም መንገድ አለብሽ። ልክ ነህ። አሁን መናገር አለብኝ። እንዴትም ብዬ ማድረግ አለብኝ። እውነቱን መናገር አለብኝ። ከአንቺ አፍ መስማት አለበት፣ እሱ ነው ዋናው ነገር። ከዛ ደግሞ ንሁ እያስመሰል አይደለም፣ የእውነት ትለቅቅ ያለሽ ብሎ ያምናል። ለዛ ነው እሱ ተረጋግቶ ሊያረጋጋሽ የሚሞክረው። አንቺ ብቻ ነሽ የማታምኑ ባይታይሽም፣ እኔን እመኝ፣ እመኝ። በዛ ላይ ቡድኑ በጣም ጎበዝ ቡድን ነው። ዋንጫውን እናነሰዋለን።